ወይዲቴን ቃመን ነገርኝ እና ወይንም ሌላቸው ወደ ጉዳይ ወደ ጉዳይ። ቤተሰብ እንዴት ናችሁ? ደና ናችሁ? እኔ የምለው ማለት ነው፣ አብሪሽ ሁሌ የሆነ እንዴት ነው፣ ምንድን ነው፣ ጅንጀና ጅንጀና ያስመስለዋል። ዛሬ ቪዲዮ ሙሉ ካያችሁት ማለት ነው የጅንጀና ነው ማለት ነው። ነገር ግን እኔ ሩታ እንደተናገረችው ወይም ደግሞ የሩታ ሀሳብ ነው ያለ ሌላ ሀሳብ የለኝም ገባችሁ አይደለ ምክንያቱም እሷ እራሷ መልሰዋለች ብዬ አስባለሁ ግን ኢቭን ማለት ልንገራችሁ ብዙ ጊዜ የሆነን ለመናገር እዚህ ጋር አብርሽ ለምን እንደሆነ አላውቅም አይቆርጥም ልንገራችሁ ቆራጥ ሰው አይደለም ምክንያቱም ባለፈው ከሄርሜላ ጋር ሲሆንም ትናንትና ስለ ሄርሜላ እንዴት እንደሚያስብ አይታችኋል ባለፈውም ሄርሜላ ከሩታና አብርሽ አንድ ላይ የተገናኙ ቀንም አይታችሁ ከሆነ ማለት ነው። የሆነ በቃ ለን ራሴን ለምታሰድብ ያለሽ እኔንም ለምታሰድብ ያለሽ በቃ ብሎ ነበር። ሚስቱን ዝቅ እያደረገ ነበረ። ልክ ሩታ እንዳለችው ከሰው ጋር ሲሆን ሩታን ዝቅ ያደርጋል በጣም ማለት ነው። ገባችሁ አይደለ የሚናገሩ ቃላቶች ምናምን በቃ ሩታን እንዴት ነው እንደ ቆሻሻ እንኳን እንንጃላቅ። ቆሻሻ እንኳን በስነስርዓት ኪስ ላይ አርጋችሁ ነው የምጥሉት ማለት ነው። ክብር ያለበት ቦታ ላይ ነው የምጥሉት። ግን ሩታን በክብር አያትም። ገባችሁ አይደለ ግን አሁን ከሩታ ጋር ሲገናኝ ደግሞ እንዴት እኔ እኮ ግራሚ ገባኝ። ትናንትና ከሷ ጋር እየተላላጠ ፎቶ ለጥፎ ኢንስታግራም ላይ ዛሬ ስቶሪ ላይ እንዴት ነው የመውደድን አይነት አሸንጉሊት አድርጎ ኢንስታግራም ላይ ስቶሪ ላይ አድርጎ ምናምን ደግሞ ከሰዓት በኋላ ይመጣና ደግሞ ሩታ እንታረቅ፣ በጣም ይቅርታ ምናምን እያለ ይመጣል ማለት ነው። ገባቸው አደለ አብረን እንኑር ወይም ደግሞ እኔና አንቺ መሀላችን ላይ የገቡ ሰዎችን እናስወጣ፣ ከዛ አብረን እንሆን ማለት እዚህ ጊዜ ማለት ብዙ ጊዜ እንደዚህ ብሎ መተዋል አብርሽ ማለት ነው። ይሄ የመጀመሪያ ጊዜ አይደለም። ግን እኔ ምለው ማለት ነው፣ ለምን አይቆርጥም? ከታረቃችሁ ታረቁ፣ የምትለያዩ ከሆነ ደግሞ ተለያዩ። ገባቸው አደለ? እየመጣችሁ ግራ አታስጋቡን ማለት ነው። ቲክቶክ ላይ ስትመጡ ፍቅር ፍቅር ያጫውታችኋል። ዩቱብ ላይ ስትመጡም መጀመሪያ ሁለታችሁም ስትገናኙ ጅንጀና ነው። መጀመሪያ ትጀናጀኑና እኛ ረስታችሁ ምናምን መሽኮርሞም፣ እንዴት ነው ከአስረ ገዘ ገና ልትወልድ የደረሰች ሚስቱን ምናምን ማለት ነው፣ እንደ አዲስ ፍቅረኛሞች የምትጀናጀኑት ምላችሁ እንዴት ነው ነገሩ እስቲ ነገሩኝ የምሬን ነው እኮ ልክ እንደ አዲስ እንትን ነው ያምርብሻል ምናምን ከዛ ደግሞ ሀብሏን ያስተካክላል ምናምን ሀብል ሲጀምር ያቺ ናት አስር ጊዜ ትመጣና የአብርሽን ሀብል የምታስተካ ሳይበላሽ ራሱ ማለት ነው እሷ ላይ ለመደ መሰለኝ አሁን ይመጣና ደግሞ የሩታን ሀብል ባታስተካክልም የተስተካከለች ናት እሷ ማለት ነው ከዛ ወርቅሽ ያምራል ምናምን ሲጀምር ወርቅ ያምራል ምናምን እኔ እንጃ አላቅም ወርቅ ያምራል ምናምን ሲጀምር እንትን አይባልም ይባላል እንዴ ወርቅሽ ያምራል ምናምን ምናምን በዚህ አጋጣሚ ግን ወርቅ ግዙ ማለት ነው። ስለ ወርቅ ሳነሳም ባትሪ ነው። በዚህ አጋጣሚ ወርቅ ግዙ፣ ወርቅ እየተወደደ በጣም ተወዷል። ወርቅ ግዙ፣ ይሄ ሰሞን ለሚም እየነገረችው ነው። ወርቅ ግዙ፣ የእውነት ወርቅ ግዙ። እኔ እኔ ገዝቻለሁ፣ እስኪ በቃኝ ድረስ እኔ የአንገት ወርቅ ነው መወዶ፣ እንደዚህ የእንትን ወርቅ አልወድም ማለት የእጅ ምናምን አልወድም ብዙ ጊዜ ማለት ነው። ግን የአንገት ወርቅ ነው የምገዛው። እንደዚህ አራት አምስት እግዚአብሔር ይመስገን አለኝ፣ እና ስለዚህ እናንተ ወርቅ ግዙ፣ አገር ቤት ስትገቡ ወርቅ ይዛችሁ ግቡ። ገባችሁ አይደለ? በስማችሁ አሰሩ እንዳሸጡ እኔ በስሜ አሰርቻለሁ፣ በኢትዮጵያ ካርታ አሰርቻለሁ። እና እንደዚህ እንደዚህ ግዙ፣ ምክንያቱም እንዳሸጡ ማለት ነው። ገባችሁ አይደለ? በእማ ቤቴ ስዕላድን አሰሩ፣ በምትወዱን ነገር አሰሩ፣ በእናታችሁ ስም፣ በሆነ ስም፣ በራሳችሁ ስም አሰሩ፣ ምክንያቱም አትሸጡ። እኔ አሁን በራሴ ስም አሰርቼ ከዛ አርሴማን ስድስት ቁጥር በጣም ስለምወዶ አርሴማን ቁጥር ከተትኩበት ማለት ነው፣ ወርቁ ላይ ማለት ስለዚህ፣ አሸጡትም ገባችሁ አይደለም? ምንም ቢፈጠር ስማችሁን አውጥታችሁ አሸጡም። ካርታም ምንም ቢፈጠር አገራችሁን አውጥታችሁ አሸጡም። ስለዚህ ወርቅ በሆነ ነገር ግዙ፣ አሰሩ ማለት ነው እንዳሸጡ። ብትቸገሩ ራሱ ልትቸገሩ ከፈለጋችሁ እንደዚህ ልብ ቅርጽ ምናምን ምናምን አድርጋችሁ ግዙ ማለት ነው። እና ወርቅ ግዙ፣ ይጠቅማችኋል በዚህ አጋጣሚ ማለት ነው። ወደ ቪዲዮ እንሂድ እሺ።

ሰሞኑን ቲክቶክ ላይ ነው ፈረንጆቹን እየሰሩ ነበረና ልክ ስራ እየሰራች ምናምን ቆማ ዕቃ እያጠበች ምናምን ባሎቻቸው እየመጡ ከኋለ ማለት ነው እየሳሙ ጉንጯን፣ ከዛ ሆዷን ከፍ ያደርጋሉ፣ ከዛ ቀለል ይላቸዋል። በጣም የሆነ በጣም ደስ የሚል ስሜት እየተሰማቸው የሆነ ቪዲዮ ተለቆ ነበረ ፈረንጆቹ ማለት ነው። እሱም ቪዲዮ አይቶን አሁን አብርሽ መጣና ማለት ነው ያው እኛ ሀበሾች ምን ኮርጆ ከፈረንጆች ነው እንግዲህ፣ የራሳችን ነገር የለም አብዛኛው ጊዜ ማለት ነው። ባህላችን ነበረ፣ ባህላችንም እያጠፋችሁ ነው። ታሪካችን ነበር፣ ታሪካችንም እያጠፋችሁ ነው። እና እንግዲህ ምን ማለት ፈልጌ ነው፣ ከፈረንጆቹ ነው አብርሽ ወስዶ፣ ደስ ይላቸዋል ምናምን እያለ ነበረ ማለት ነው። ደስ ይላቸው ሳይሆን ይቀላቸዋል። ገባቸው አደለ? የሆነ በጣም ትልቅ የነበረው ግዙፍ የነበረው ነገር ወደ ላይ ሲደረግ ማለት ነው ራሳቸው እየመጡ እያያዙ ነበረ እንዳንተ አይነት ባል ሳይሆን ማለት ነው። እግዚአብሔር የባረካቸው ባሎች ናቸው እንደዛ የሚያደርጉት ምክንያቱም አብሮ ዘጠኝ ወር ከእሷ ጋር የነበረ ወንድ ነው እንጂ እንዳንተ ከሴት ጋር እየተላላጠ ያለ ወንድ አደለም። ገባ አደለ? አሁን መጥተህ ሚዲያ ላይ እንደስ ይላቸዋል ወይ ምን ሆናል? መርቅኖ ነው ዛሬ መርቅኖ ነው የመጣው እንዲ፣ አብርሽ የመሬ ነው መርቅኖ ነው የመጣው እንጂ በጤናው አይደለም። ሲጀመር ልጁ ማለት ነው በሰላም አይደለም የሆነ ነገር ሆኖ ነው የመጣው። ገባችሁ አይደለ? ነገ ይክደዋል ይህንን ነገር ማለት ነው። ስለዚህ ሩታ በውሳኔሽ ጠንክሪ ጠንክሪ። ምክንያቱም አንድ ሀሳብ አንድ ቆራጭ መሆን አለበት። ያችን ይተዋት፣ ካንቺ ጋር ይቀጥል። አለቀ። ከዛች ጋር እየተላላጠ ካንቺ ጋር የሚቀጥልበት ምንም አይነት ዋስትና ምንም አይነት እንትን የለውም፣ መንገድ የለውም። ገባችኋ ወይ ጉዴ ፍቅር ፍቅር አጫወታቸው ዛሬ ማለት የደጋገምካቸው እያወክ ይቅርታ የምጠይቀኝ እኔ ለማሳመም ሆኑ ብለህ ነው እየመሰል ነበርታጠይ ወደ ኋላ ትመልሽ ባለፈ የተፈጠረው ነገር እኔ ምንም ማቆ ታሪክ የለም። ዙሪያችን ከዛ በኋላ ተገናኝተናል። ቤትም የፈልገው ሰው እንዳለ ታውቃለህ። በህይወት በጣም የሚደብረኝ ሲቀጥል ደግሞ አንተ እኔ የምለው ማለት ነው ሲጀመር ማለት ነው ለቅርተው እኮ ጊዜ አልፏል ብዬ ነው የማስበው። ምክንያቱም ባለፈው አብረሽ ስንት ማለት ብዙ ጥፋት አጥተዋል ብዬ አስባለሁ። አንደኛ ሄርሜላ መጣ። እሱን ይቅርታ ስጠይቀው ከእሷ ጋር ይቅርታዋን ተቀብሎ እየተላለጠ ጠፈ ምናምን ደስታዬ ምናምን እያለች እየፖሰተቹ የእሱን ፎቶ ምናምን የፈለገውን ነገር ካደረገ በኋላ ውሻ ከሄደ ጅብ ጮኸ፣ ጅብ ከሄደ ውሻ ጮኸ የሚባል ቃላቶች የሆነ ለመናገር አባብርሽ አየሁ። አሁን ማለት ነው ይቅርታ ጊዜ አለፈ። ሳድር ሳይውል ነበረ። በሁለተኛ ቀን ሆነ በአንደኛው ቀን አግኝታት ይቅርታ መጠየቅ የነበረብህ ሲቀጥል፣ ያንተ ውሽመት መጣች። ይቅርታ ልጠይቃችሁ ሁለታችሁንም። የዛ እሳትም አመናጭቃችሁ ነው የሸኛችሁ አትሩታን ማለት ነው አሁን መልሳችሁ ደግሞ እኔስ በማላውቀው ሁኔታ ነው። አረ እባክህ በማታውቀው ሁኔታ ነው። ሲጀመር ከአንተ ጋር እየተላለጠች የነበረችው አንድ ልጅ እንደዛ፣ ትናንትናም ቴክ ኬር እያደረካት ከዛ ደግሞ አብረሃት ምን እያርክ ምናምን፣ አሁን መጥተህ ደግሞ ለሩታ ለማስመሰል ምንድን ነው? እኛንም እስቲ እንረፍበት እንዴ። ታሬ ስለነበረች እውነት አሁን እንድታስረዳሽ ብዬ ነው እሷን እየሸት የመጣሁት እንጂ በሌላ ነገር አይደለም። አንተ ደግሞ ገሬ አዳምጥ። የወፎቹ ድምፅ ደስ አይልም ዝናብ ሊመጣ ነው እንላለን እኛ ሀገር እንደዚህ ሲዘ እንትን ሲል ማለት ወፎቹ ሲጮህ ደግሞ ማለት ነው አንተ እኔ ፊትና ሰው ፊት እኮ ሌላ ሌላ ሰው ነው ነው ምንድን ነው እንደዚህ አይነት አክት ሁሉም ነገር ማለት ነው ያለበጹም ራት አረ ሰውም ሪስፔክት ከንግግርህ ነው የሚጀምረው ሰው ፊት እንዴት ነው አክት የምታደርገው እኔን ስታይ ገብተሃል

አብሬሽ ሚያጥፉት አቃለችው አንቺ ጋም እየመጣ ሰዎች እየነገሩሽ ነው ወሬ እኔ ጋም የመጠ ሰው ወሬ እያወራ ነው። አንተ ግሲ ጀመር ማለት ነው የሩታን እንተ አብርሽ አንተ የእውነት ማለት ነው ለህር ምን ለቁርጣ ያለ ነገር ትክክለኛ ነገር ነግራሃት። በህይወቴ ውጪ እኔና ምስቴ ጋር መሀል የገባሽው አንቺ ነሽ። ስለዚህ እኔ እኔ ከምስቴ ጋር ህይወት መቀጠል እፈልጋለሁ። ከህይወቴ ውጪ ሁለተኛ እንዳንገናኝ ብለ ቁርጣ አድርገህ እስኪ ተዋትሷ አተዋትም ምክንያቱም ከእሷ ጋር መላላ ስለምትፈልግ የማስመሰልና የማይሆን ነገር ነው። መተ ሲጀመር ሩተ ሲጀመር እሽ እንደማትለው አውቀ ነው መተዚህ እዚህ እሷን ይቅርታ ለመጠየቅ ወይም ደግሞ አብረን እንኑር ከዚህ በኋላ ህይወታችን ላይ መሃላችን በኔም በአንቺን በኩል ያለ ሰዎችን ከመሃላችን እናስወጣ ምትለው ማለት ነው። መጀመሪያ አንተ አስወጣ እስኪ የእውነት ቆራጡንና ከአንተ ህይወት እስቲ ሰዎችን አስወጣ መጀመሪያ ማለት ነው። አብሶ ሄርሚላን ከህይወት አስወጣ ከዛ በኋላ ሩታ እሺ ትላለች። ከበፊትም ታውቃለህ ሩታ ሄርሜላን ማየትም እንደማትፈልግ ስሟም ሲጠራ እንደማትወድ በደንብ ታውቃለህ። ግን አንተ አውቀ ትላንትና ጥፋት አጥፍታ ዞሞ ዛሬ ሩታ ይቅርም እንደማትል ወይም ደግሞ እሺ እንደማትል ስለምታውቅ መተህ ደግሞ ትለምናታለህ በየቀኑ ማለት ነው። ጠዋት ያጠፋው ሌላ፣ ከዛ ደግሞ ከሰዓት መተህ ደግሞ የምታወራው ደግሞ ሌላ ማለት ነው። ገባ አደለ? መጀመሪያ አንተ ታር ከነገር ታርም፣ ከዛ ሩታ ችግር የለባትም። ገባ አደለ ሩታ ል ልክ አንተ ጋር ስትጠጋል ሌላ ወሬ ነው የምታወራው፣ ወይም ደግሞ ከሌላ ሴት ጋር ነው የምትመጣው፣ ወይም ደግሞ ሌላ ሌላ ነገር ነው የምትሰራው። እንዴ ልጁ ምን ሆነ? ማን የትኛውም ሰው እንደዚህ አልፈልግም ብሎ ኖ ምናምን ብሎ ሊያስቆም የሚችለው ነገር ነው። አይደለም አንተ አይደለም አንተ ባለ ትዳሩ እንድና የልጅ አባት ይሁን ከሰው ምንም ኢዚ ነገር ነው። አታስመስል እሺ። ኤኒዌይ ችግር የለውም። ቅርታ አንተ ቀብየሃለሁ፣ ግን ደግሞ እኔ እናንተ የምንገናኘው እንደዚህ እየደወልኩ ምንም፣ አትረብሽኝ በቃ እሺ የራስን ሕይወት እንደፈለግ መኖር ትችላለህ። ገብተሃል በቃ። አንዴ ካፌ ወጥቷል፣ ፈቅጄልሃለሁኝ ልጅህን ማየት ትችላለህ። ያኔ እንገናኛለን። ጣሱኮ ግዴታ ስለሆነ ነው እንጂ እኔ አንቺ ስለፈቅድ ስላፈቅድ አለ። እሱማ ግዴታ ነገሮችን በሙሉ እንደ ግልሽ አርገሽ ነው የጋራ የሚያደርገን ነገር የጋራ ነው አደለ? አስረገዝክ፣ ከዛ በኋላስ እርጉዝ መሆኗን አወቅክ፣ ከዛ ተጣላሃት፣ አለቀ። አንድ ቀን እንኳን ቴክር አርጋ አታቅም። ገባ አደለ? ሲቀጥል ደግሞ ማለት ነው ማንም እናት ማለት ነው ማየት እንደማትችል ማሳገድ ትችላለች በህግ ልንገራችሁ ማለት ነው። እንዲሁም ልንገራችሁ በህግ ራሱ ስትካሰሱ እንኳን ልጅ ማየት አይደለም የጋራ ነገር የጋራ ነው ልትል ተውነ ማለት ነው። እንኳን ልጅን አይደለም ማለት ልንገርን እስከ አስራ ስምንት ዓመት ድረስ ህጉ የሚፈቅደው እናት ጋ ነው ልጅ ማለት ነው፣ በኢትዮጵያ ህግ እኔ ማውቀው ማለት ነው። ገባ አደለ? ስለዚህ ማየት አይችልም ሩታ ብትከለክል ማለት ነው። ስለዚህ የጋራ ነገር የጋራ ነው አትበል። ገባህ? እንዲ መቼ ያንከባክብከው ያንተ ልጅ መሆኑ ኧረ ተው ተው። ስላስረገዝክ ብቻ በቃ አለቀ አለቀ በቃ። ለዛ ነው ግዴታ ማየት የምትፈልገው እያስለቀስካ ስንት ነገር ማለት እንዴት ነው። ብዙ ነገር አድርገህባታል። ግን የዛ እንደዚህ እየተበሳጨች እንደዚህ እያለቀሰች የሆነ ነገር ብትሆንስ? ሩታ ሩታ ሆና ነው እንጂ የሆነ ነገር ብትሆንስ? የጋራ ነገር የጋራ ሜዳ ነው። በቃ ያኔ ትመጣለህ። ነገር ግን ግዴታዬም አይደለም፣ እሱን ላስታውስ እፈልጋለሁ። በቃ እሱን ተው፣ በጣም ምን ያሰብ አይደለም። ኤኒዌይስ ግን ደግሞ እኔ ፍላጎቴ ስለሆነ ወይም ደግሞ አንተ ማየት ስላለብህ እንደ ሰው ስለማስብ ትመጣና ታየዋለህ። ያኔ የወለድኩኝ ታይም ትመጣና ታያለህ ልጅህን። ከዛ ውጪ ልጅህን ነው ኮኔክት ማድረግ የምትችለው አይደለ? ከልጅ ጋር ኮኔክት አረጋለ። እኔ ጋር ምንም አይት ኮኔክት ሊኖር አይገባም። አለቀ በቃ ስለዚህ አንተ እንደፈለክ የራስ ቅን ሆሮ ኑር። እሺ ሩታ አለ ምንድነው? የራሳ ማይሆን ማይሆን ነገር እንድናገር የት ማይሆን ነገር ውስጥ እንገባ ራሴሽ ታናድገኝና እንደገና ደግሞ እኔ ላይ ታፍጥ ተፈርጂያለሽ፣ ሁልጊዜ ማለት ነው። እኔ እኮ የሆነ ሩታ ራሱ እኔ እኮ አብርሽ፣ አንተ እራስ ማለት የማይሆን ነገር እንዳልገባ። ምን ምን ቀራችሁ ከንፈርና አልጋ ላይ መተኛት ብቻ ነው የቀራችሁ፣ ከዛች ጋር ማለት ነው። እንደ እሱን ለማድረግ አስብክ አስብክ አስብክም ይሳካል፣ አድርገው። ምክንያቱም በራስ ጥፋት ነው። ሩታ ብዙ ጊዜ ይቅርታ ጠይቃ ከዛ ደግሞ አብረህ ልትኖር ስትወልድ ድረስ አብረ ከእሷ ጋር እንድትኖር ፈቅዳ ነበረ። አንተ ግን ጠዋት ሌላ ተንኮል ትሰራለህ፣ ሌላ ጥፋት ትሰራለህ። ከሰዓት መጥተህ ደግሞ ሩታን ይቅርታ፣ አብረን እንኑር፣ እባክሽን፣ ተው እንጂ ብዬ ማናደደግና ያለ ጥፋት ሞቅ ስክ ነው ምታስመስለው በቃ ሁሌ ንጹህ እንደሆን ጥፋቶች እኮ አንተ ቆሞ ብለህ ማየት ስላልፈለግ ነገሮችን እንደዛ አክሰብቶ ማድረግ ስለማትወድ እንጂ፣ እንዴት ነው፣ የት ነው፣ ለምንድን ነው ይሄ ሆኖ ብለህ ብታስብ እሱም ያው ዞሮ አንተ ጋር ነው የሚወስዱ። ሰው ይህን ነገር እንዴት ነው ማስተካከል የሚችለው? ምን ገብቼ የጸንቼበታል? ምንም ላረግ አልችልም እሺ

እውነት ይኸው ዘጠኝ ወሩን ሙሉ ቪዲዮ ላይ ጨረሰችው። እኔ ለእሷ በጣም ነው የማዝንላት፣ በጣም ማለት ነው። እንደውም መንገድ ላይ ምጥ እንዳይዛት ቪዲዮ ሲሰሩ፣ እንደውም ቪዲዮ ላይ እንደውም ምጥ እንዳይዛት እኔ ፈራሁ ማለት ነው። ምክንያቱም ማረፍ ሲገባት ግን ብቻ ተውት። የእኔ ቤተሰብ ሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ